በሞት ስትለያቸው ቤታቸው ሰው የማይኖርበት እስኪመስል ድረስ ባዶነት አጥልቶበት ነበር። ይህንን የተገነዘበችው ዘመዳቸው ኸውለትም የቀዘቀዘው ቤታቸውን በድጋሚ ሕይወት እንዲዘራበት ለልጆቻቸውም እናት እንድትሆን ሰውዳዕ የምትባል ሴትን አጨችላቸው። የዘምዐህ ልጅ የሆነችው ሰውዳዕ ወደ ሐበሻ ምድር ከተሰደዱት ሙስሊሞች የመጀመሪያዋ ሴት ነበረች። ባሏ ስለሞተባት የምትኖረው ከአረጋቢው አባቷ ዘንድ ነበር። እድሜዋም 55 የነበረ እና የስድስት ልጅ እናት ነበረች። ሰውዳዕ ረዘም ያለች፣ ወፍራም እና ብዙ የሚስብ መልክ የሌላት ሴት ነበረች። ሰውዳዕ ነቢዩን ሰለላሁ ዐለይሂ ወሰለም እና መላው የቤተሰቡን አባላት በአግባቡ መንከባከብ የምትችል ትክክለኛ ምርጫ ነበረች። ነብዩም በዘመዳቸው ሐሳብ ተስማሙ። በጉዳዩ ዙሪያ ከራሷ ሰውዳዕ እና ከአቡበከር ጋር እንድትመክርበት ኸውለትን ላኳት። ኸውለትም በቀጥታ ወደ ሰውዳዕ ዘንድ በማምራት ነቢዩ ሰለ ላሁ ዓለይህ ወሰለም እንደላኳት ነገረቻት። ሰውዳዕም በውስጣ የተፈጠረውን የደስታ ስሜት ለመቆጣጠር እየሞከረች ፈቃደኛ መሆኗን በሙሉ ልብ ገለጸችላት። ይህንንም ለአባቷ ለዘምዓህ እንድታሳውቅ ለኸውለት ነገረቻት። ኸውለተም ወደ ሰውዳዕ አባት ዘንድ በመሄድ የዐብደልሙጣልብ ልጅ የሆነው የዐብድላህ ልጅ ሙሐመድ ልጆትን ሰውዳዕን ለጋብቻ እንድጠይቆት ልኮይ ነው የመጣሁት በማለት ተናገረች። አረጋዊው የሰውዳ አባት በደስታ ፈንጥዘው ሰውዳዕን በማስጠራት ይህች ሴት የዐብደልሙጣልብ ልጅ የሆነው የዐብደላህ ልጅ ሙሐመድ ልካዋት ነው የመጣችው ነቢዩ ሙሐመድ ላሁ አለህ ወሰለም አንቺን በሚስትነት እንድሰጣቸው ጠይቀዋል። ይህ የተቀደሰ ነገር ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብድርሽ፣ ፍቃደኛ ነሽ? በማለት ጠየቋት። ሰውዳዕ ፍቃደኛ መሆኗን ኸውለት ተናገረች። ሰውዳዕ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በትዳር መተሳሰሯን እንደ ታላቅ ክብር በመቁጠር ጭምር ነበር ፍቃደኝነቷን የገለጸችው። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት በመግባት

በዚያ ላይ ነቢይ በመሆናቸው ማንኛውም ወላጅ ልጁ ሊሰጣቸው አያቅማማም ነበር። የእስላም ጠላቶች እንደሚያወሩት ያገቧት ለስጋዊ ስሜት ቢሆን ኖሮ እቺ አሮጊት ምን ታደርግላቸው ነበር? የዚህን ሴት ሊያገቧት የፈለጉት ቤተሰቦቿ ሙስሊም ስላልነበሩ ወደ ኩፍር እንዳትሄድ እንደገና በባሏ ሞት እንዳታዘን በማሰብ ነው አይደለም። አሁን ባለንበት ዘመን ወደፊትም እንደዚህ አርቆ የሚያስብ ይኖራል ብዬ አላስብም። ፊዳከ አቢ ወኡሚ ያ ረሱለላህ እናቲም እናቴም አባቴም መስዋዕት ይሆኑሎት ያ ሐቢበ አላህ። ሰውዳዕ ዕድሜያቸው ወደ ስልሳ አካባቢ ሲደርስ ለረሱል ሰለላሁ አለይሂ ወሰለም እንዲህ ብላ ሐሳብ አቀረበች። እኔ እንደምታየኝ እርጅቻለሁ። እኔን እንድትፈታኝ አልፈልግም።